የኔ እናት ደህና ኖት? እንዴት አሉልኝ? እናና ሰላም ይመስገን። ደህና ናችሁ? እግዚአብሔር ይመስገን። እቶቹ እንዴት አሉልኝ? አለሁላት። በጣም ነው። እዚህች ብቻዎትን ነው የሚኖሩ? ይች መታለች። ይች መንተኛ ነበር። የጠበል ጠበል እያለ ነበር አሁን መጣች።

አልቀሻ አልቀሻ። አሁን አሳፍረው እነሱ መሳፈሪያው አዋቶ ሰደደለኝ መጣኝ። እዛ ፀበልተኛል አዎ። እና ይኸው እንደ እያልን ምን የለንም ምን የለንም ወይም ምትበይ አታገኝም እያልኩ ነበር። ተቻት የነበረው እዛ ዳኔ እና ገር ያዋለነ ብዬ መጣኝ። እቺ ናት ምታይማ። አሃ እቺ ትተኛለች። እኔ አይቺ ላይ እሄ ተዚ እቺ ተወለለት መቻለት ምንጣፍማ የሱ ቆራጣ ቆራጣ ሆድ እጃለሁ ፌስታሉ አዎ አንጥፎ የሚተኙ ያቺን አንጥፈን ነው የምንተኛው። ለእሷ ያንኑ ነው ነው ለእኔ። ሰላም፣ እንዴት ናቸው ውድ ቤተሰቦች? እንግዲህ የምታያቸው እናታችን በጣም ነው የሚያሳዝኑት። እንደምታዩት እንግዲህ ባዶ መሬት ላይ ነው የሚተኙ። የሚበላ ምን አላቸው ብትሉ ምንም የላቸው ባዶ ቤት ውስጥ ነው ያሉት። ለዕለት እንኳን የሚቀምሱት ነገር የለምና በጣም ነው የሚያሳዝኑ እነዚህ እናት። እናንተ ደግሞ ይሄን ቪዲዮ ሼር ማድረጋችሁን አትርሱ፣ ለውሰው እንዲዳረስ እኛ እንግዲህ እነዚህን እናቶች እየፈለግን አቁታላችሁ። የሰላሙን ጉዳይ አለና እቤታቸው ድረስ የሚንሄደው ሄደው በራብ እንዳይሞቱ በራብ እንዳይሰቃዩ እያልን ነው። እና አጋርነታችሁ አይለየ። እንመልስ ያለ ነው የሚያስፈልገውትን ዝን ይሸበት ደስ ያለዎት ደስ አለኝ ደስ አለኝ ደስ ያለ ስሳ ይስጣችሁ። በወጣችሁበት ይቅናል። እማዬ ወጥታችሁ ግቡ። ያድምጡ ይህን ጤፉን ይህን ፍርናሹን ብርድ ልብሱን ያደረጉልዎት የማርያም ማህበርተኞች ይችን ደግሞ አምስት ሺህ ብር እነሱን ይመርቁልኝ። እግዚአብሔር ይስጥልኝ። ተባረኩ ብሩኩኑ እነሱንም የአብርሃም ልጅ አድርጋቸው ምርሃብ ሲረዳ እንደነበረው እንደዚያ ነው። እናንተንም የአብርሃም ልጅ አድርግልኝ። በወጣችሁበት ይቅናልኝ ክፏይብኝ እንዲያው መልካሙን ለእናንተ የዋልልኝ ቸሩ መድኃኒዓለም ቸሩ ባለ ዚያሪ ላይ እየተደረረው አቦዬ ገረ መንፈስ ቅዱስ ሶስቱ ስላሱ እነሱ ይጠብቋችሁ። በወጣችሁበት ይቅናልኝ ክፏይብኝ እንዲሁም ማድረገው ጠፍቶኝ እሷ አንዴ እልህ ተመልሽ ትለኛል። ተመልሰሽ ሽ ወርቀሽ ልቀሪ ነው እያልኩኝ ክርስቶስ እናንተን አወረደልኝ። እንዲያው ዘር ተዘራችሁ፣ እንዲያው ትውልድ ትውልዳችሁ ያቆይልኝ። ጤናችሁን ይስጥልኝ። እንዲያው በወጣችሁበት ይቅናልኝ፣ ክፋ ይብኝ። ያልታሰበ ሲሳይ ይስጣችሁ፣ እጃችሁ መስኖ ይሁን። በወጣችሁበት ሁላ ይቅናልኝ። ሰላም ሰላምሽ